አሁን አብረን እያሳለፍናቸው እንጂ፣ እስኪ መለስ አድርገሽ አስቢ። ሁሉም ነገር ውሸት ነበር። እንግዲህ ሰው ሰላም ውድ ነ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናቸው። እኛ ያው እንግዲህ ደህና ከተባለ እንግዲህ ደህና ነን ማለት ነው። እንዴት ናችሁ? ያው እንግዲህ ሰሞኑን የተፈጠረውን ነገር አይታችኋል። ያው እንግዲህ ለሱ ያው አንዳንድ ምላሾችን ለመስጠት ነው የመጣሁት ማለት ነው ፋሚሊ። በመጀመሪያ እንግዲህ ያው ባለፈው እንደዚህ አልጠበቅኩም ጭራሽ ከያቡ ያው ትንሽ ያው የሚደብር ነገር አለ እና ያው ያቡን መዘዛን የጠራዋት የነበረው ያው ከሄዱ ጋር አንዳንድ ቪዲዮዎች እሰራለሁ ምናምን ብላኝ ነበር እና ያው እሷ ቪዲዮ እንድሰራ ምናምን ነበር የጠራዋት እና ያልጠበቅነው ነገር ነው የተከሰተው ማለት ነው ፋሚሊ እና በመሀል ደግሞ ሌላ ቪዲዮ ለቀው ነበር እና እሱን ቪዲዮ ሳየው ትንሽ የማይሆን ስሜት ነው የተሰማኝ ፋሚሊ ያው እንደ ወንድ ልጅ ያው ወንድ ልጅ አያለቅስም እንጂ በጣም ከባድ ነገር ነው ማለት ነው። ያው እንግዲህ እንደምታውቁት ያው ከያቡ ጋር ብዙ ነገር አሳልፈናል። ያው ያው አይታችኋል፣ ቪዲዮንም ወደ ኋላ ገብታችሁ ማየት ትችላላችሁ። እና ያልጠበኩት ነገር ነው ባለፈውም ቪዲዮ ላይ እኔ ሳልኖር የሰሩታል እና ከካሌ ብራቂ እና ስልሽ እንዴ ስላችሁ ፋሚሊ በጣም በቃ እኔ እንጃ አሁን ማውራችሁ በጣም በቃ በተሰበረ ልብ ነው እና በቃ ጭራሽ ሰው ልጅ እንዴት እንደዚህ ከዚህ ያህል ጊዜ ያስመስላል፣ እንደዚህ አስመስሎ መኖር በጣም የደረሰበት ነው የሚያውቀው። እና እስካሁን እኔ እንጃ ብቻ ማንን ማመን እንዳለብኝ ያለቀ እሷ ስንጫወት ስንት ነገር አውርተን በመሀል እኔን ለመጠቀሚያ እንደዚህ ማድረጓ በጣም ነው ቤተሰብ የከፋኝ ማለት ነው። ያው እንደ ወንድ ልጅ ብቻ በጣም የሚደብር ነገር ነው እና ያው ያው እንደዚህ ናት እንዴ አልኩኝ። ያው ብቻ በጣም ነው ብቻ የከፋኝ። እና ለዚህ ሁሉ ችግር ደግሞ ያው ኤዱም ደህና ጥሩ ቦታ እየሄደች ያው ደስ የሚል ነገር ወደ ትዳር ምናምን እያልን ነበር እና ያው ብቻ ወደዛ እየሄድን እሷ ደግሞ ማይሆን ነገር መረበሻዋ ለኤደንም ትልቅ እንትን ነው ያደረስኩባት፣ ማለት እና ይቅርታ ኤደንንም ይቅርታ ለመጠየቅ ነው አጋጣሚቻችን። ኤደን እንዴት ነሽ እንደነሽ? አሎ ሰላም፣ ሰብል መስከንድ ነው አለና፣ ቤተሰቦች ሰላም እንዴት ናቸው? ውድ ቤተሰቦቻችን እኛ በጣም ደህና ነን፣ ደህና ነን እንበለውና፣ ያፍ ፍሬ ይበላል ምንድን ነው የሚባለው? ያፋችንን ፍሬ ነው እንበላው፣ እንበለውና፣ ደህና ነን ብንል የተሻለ ነው። አንዳንድ ችግሮች እየተፈጠሩ ነው። ቪዲዮች እያያችሁ ነው እንግዲህ። ባሹን ቤት ካሌብም ጋር የአብስራም ጋር እየተፈጠረ ያለውን ነገር አይታቸዋል። ሁሉንም ነገር ለማስተካከል እየሞከርኩኝ ነው፣ ምክንያቱም እዚህ መሀል ላይ ምንም በማላውቀው እየተጎዳ ያለሁት እኔ ነኝ። ስለዚህ ማንም ማንንም መጉዳት የለበትም። ሁላችንም የራሳችን ህይወት ነው የምንኖረው። እዚህ ጋር ደግሞ ቤተሰብ የሚባል ነገር አለ። ትዳር ብዙ ነገር አስበን እየሄድንበት ባለበት ሰዓት ይሄ ነገር መፈጠሩ በጣም ጥሩ ሰዓት አይደለም ከሰዓት አንጻር እና አንተም ደውለህ ልኝ ነበር። ስልክ ያላነሳውልህ ነገሮችን እስከ ማስተካከል ብዬ ነው እንጂ በአንተ ከፍቶኝ አይደለም። የላከውን ቴክስት አይቻለሁ። እንደከፋኝ በአንተ ምክንያት እንደተጎዳው እያሰብክ ነበር። አንተ ምንም ያደረግከው ነገር የለም። ምክንያቱም በእኔ ቪዲዮ መጣ። ያብስራ ያለችውን ሰምታቸዋል እንደውም ተጎጂ ነ አንተ ከኛ በላይ ማለት ነው። ምክንያቱም ይህን ያክል ጊዜ እያስመሰለች አብራው እየሳቀች አብራው እየበላች አብራው እየጠጣች ብዙ ነገር ስታደርግ ነበርና የተካደሱ ነው የተጎዳሱ ነው ከኛ ይልቅ ማለት ነው። ምክንያቱም እኔን ለማግኘት በእኔ በኩል ካሌብን ለማግኘት እሱን እንደ ጓደኛ ቀርባ አስመስላ ብዙ ነገር አድርጋለች ና የሰው ልጅ በዚህ ልክ ይሄዳል ብዬ አላስብም። በጣም ስለከፋኝ ነው የምሬ። በዚህ ልክ የሰው ልጅ ሰው ላይ ይጫወታል ብዬም አላስብም እና ባላሰብኮ ሰዓት እንዚ ነገር በመፈጠሩ በጣም አዝናለሁ። ግን ቢያንስ ሌላ ግንኙነት ሰዓት ገቡ በማወቀ ደስ ብሎኛል። ለአንተ እና እንዳይከፋ እንዳይከፋ እኔ በአንተ ምንም አልተከፋውም። እኔ ግን በጣም ደብሮኛል በተፈጠረው ችግር ስልሽ፣ ያልጠበቅኩት ነገር ነው። አስበኸው እኔን ለመጉዳት እኛን ለማለየት ያደረግኩ ነገር አይደለም። ደስ ብሎኝ እናንተ ነገር ለማየት አውቃለሁ እኛ ደስታ እንደሚያስደስታ አውቃለሁና ይሄ ነገር የተፈጠረው ባለመግባባት ነው፣ ይስተካከላል ብዬሽ ተስፋ አረጋለሁ። እንግዲህ በዚህ አጋጣሚ አብስራ ምን እንዳሰብሽ አላውቅም። ዝተሽብኝ፣ አስፈራርተሽ ነው የሄድሽው። ለሁሉም ነገር እንግዲህ ከዚህ በላይ ምንም ማውራት የምችለው ነገር የለም። እና ቤተሰቦች እንግዲህ እኔ በጣም ደብሮኛል በተፈጠረው ችግርና በጣም ይቅርታ ለማለት ነው። እኔ አይኗን ራሱ ለማየት ማናደረግ እንደዚህ የሚያስብል ነገር የለንም። ስልሽ ስልክ እንዲሁም አላነሳ ምናምን ስትለኝ በጣም እንትን ብሎኝ ነበረ። ያው የተቆራረጥን ያህል ነው የተሰማኝ እና ስለመጣሽ አክብረሽኝ፣ በጣም ነው የማመሰግነው። አንተን ሁሉ ነገር የተፈጠረው ሁላችንም አዲስ ነገር ነው፣ ደንግጠናል። ምንም ችግር የለውም። ስልሽ አንቺንም መታን ያሁኑ፣ የባለፈው ያየሁት ቪዲዮ ላይ የባለፈውስ ይሁን ያው ምናልባት አንዳንድ ነገሮች መመሳሰል ይሆናልና ብዬ ነበር። ያው አንቺን እንደዛ በማለቷ ደግሞ እናንተ ያላችሁበት ብዙ ነገር አሳልፋችሁ አልገባሽ። ያው ያን ሁላ ነገር አሳልፈሽ ጥሩ ነገር መጣ ብለሽ አሁን ገና ሁሉም ነገር ይበላሻል ማለት አይደለም። እኛ እዚህ የደረስነው በእግዚአብሔር ኃይል ነው። ስለዚህ አሁንም እግዚአብሔር ነው የሚረዳ። ባንዴ እንደዚህ የምናቆመው ነገር የለም። በንግግር ግን ፈፋ ነገር ስለሆነ ያለው ነገር ለማስተካከል እየመከርኩኝ ነው። አሁን ግን እኔ በጣም ነው የከበደኝ፣ ሰው እንዲህ ማመንም። አሁን በተፈጠረው ነገር በጣም ነው የደበረኝ፣ ሁላችንም በጣም ደብሮናል። አሁን ጭራሽ ማጠብቂው ሰው በማጠብቂው ሰዓት ጭራሽ በማጠብቂው ሰዓት እንደዚህ ያደርግሽ። አይ በጣም የሚሰማኝ ስሜት እና ለማንኛውም ያው እሱንም ምንትን በማድረግ ይቅርታ እንድጠይቅሽ ደዊ ይለት አለው። እኔ እዚህ ጋ የምፈልገው አንድና አንድ ነገር ይቅርታ እንድትለኝ ምናምን አይደለም። ነገሮች ስላለችኝ ምንም የሚቀየር ነገር የለም ግን በጣም ስዝትብ ነበር። ስታወራቸው የነበሩት ነገሮች ትክክል አይደሉም። እንደዚህ በኮንፊደንስ መጣ እዚህ ጋ እንዴት ልታወራ እንደቻለች አላቅም። ማለት የሆነ የያዘችው መረጃ ይኑር አላቅም። ለምን እንደዚህ እያወራች እንደሆነም አላ ስታሳልፍ የነበረው ጊዜ እንኳን ምንም አልመሰላትም እና ምንም በአንተ ስሜት እንኳን ሳትጨነቅ ነው። እሱን ሸወድኩት፣ እሱን እንትን አልኩት፣ በሱ ተጠቀምኩበት። በጣም ምንስ ላይ ነበር ና በዚህ ልክ ሰው ላይ መቀለድ የምችል ሴት ነገ ህይወቴ ላይ ምን እንደምታደረግብኝ አላቅም ምክንያቱም የካሌ ቤተሰቦች ደውለውልኝ ነበር። እህቱም አውርታኝ ነበር። እንደውም ተጨናንቀዋል ምንድን ነው እየተፈጠረ ያለው ምናምን እያሉ ነው። እና በሁላችንም በኩል ብቻ ደስ የማይሉ ነገሮች እየተፈጠሩ ነው። ይቅርታ ለመባባል ሳይሆን ከጠራት መምጣትም ካለባት ያለውን ነገር አውርታ በሰላም ከህይወታችን እንድትወጣ ነው የምፈልገው። ግን እኔ ደግሞ በጣም የቆጨኝ ነገር የእናንተ ነው። የእኔ ነገር ቢያንስ አንተ ፈልገው እኮ አይደለም ማለት አስበህበት ነው እና ለማንኛውም መታያሁ፣ እንግዲህ ይቅርታ ትልሻለች። በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ እየታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም። በቃ አልሄድም፣ እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃሌድም እኔ አልሄድም። በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ እየታየንበትን ያ ስፍራ ዛሬ ሳይኔ ላየው ፈራም። በቃሌድም ሰላም። ወደመጣንበት ብናወራ ይሻላል። ጠርታ ነበር እሷ ግን ማለት የመጣችሁ ይህኔ እናትን እና አንቺ እኮ የተዋወቅነው ቪዲዮ ላይ ነው፣ አይደለም? ከአንቺ ጋር ምንም ችግር የለብኝም። ማለትም ካለብኝ እኔ እኔ ማለት ያለብኝ ዝተሽብኝ፣ አስፈራርተሽኝ የሄድሽው አንቺ ነሽ። ፈርተሽ መቅረት ነበረብሽ። ይቅርታ እንድጠይቃት ስልሽ እነሱ ካሉበት ነገር ላይ አንተ የተፈጠረውን ነገር ታውቃለህ አይቻልም እኮ እኔ የሚሰማኝን ስሜት ታውቀዋለህ። ስሜት ብታውቂ ማን እንደዚህ አታደርጊም ነበር ለማንኛውም ብታውቂ ማለት ለሰው ስሜት መሰለኝ ስለ ሰው ስሜት ስለምታስብ ስለምትጨነቂ ነው ነገር

ጭራሽ ችግር የለውም። እኔ ማን አንተን አልቀየምም። አሁን ለማንኛውም ያጠፋው ጥፋት የለም እዚህ ታሪክ ላይ ደግሞ ጭራሽ የለህበትም። ግን ባለፈው ዕለት ስለተጠቀምኩብህ በጣም ይቅርታ። ግን ያለኝ አማራጭ እሱ ብቻ ነበር። እኔ እኔ በጣም ግራ ይገበኛል። እኔ ስለሽ፣ ቆይ ስለሽ፣ ማን ማንም አልፈቀደልሽም። እስካሁን አብረን እያሳለፍናቸው እዚህ፣ እስቲ መለስ አድርገሽ አስብ። ሁሉም ነገር ውሸት ነበር። እንግዲህ ቅሬኛ የለኝም አልነበረኝም ምናምን ያልኩ ውሸት ነበረ። ምንገናኝ ስላልመሰለኝ ነው። ተስፋ ቆርጬ ነበር። እና ተጠቀምሽብኝ። ለመጠቀሚያ ነው እንግዲህ፣ እንደፈለግ ነው። ምን ያህል ብታስመስይ ነው እንደዚህ። ለማንኛውም እሱን እኔና አንቺ አብረን እናወራለን። ነገር ግን እኔ አሁን በጣም ይደብቅ ነሽ ነው ማለት አልችልም።

እንደውም አንቺ ደግሞ ማለት ነው፣ አሳይሻል። እኔና አንቺ አብረን አሳይሽ። ዝም ብላ ልጅ ነው። ዝም ብላ ሲጀመር የሰው ህይወት ለመበጥበጥ ነው የመጣችው። ችግር አለባት በጣም እና ማንኛውም። ተረጋጋ። እኔ እንደዚህ እንድትሆን አልፈልግም። አንተ በቃ ከእንደዚህ ሳይነሳው ህይወቱን ማረቅ ነው ያለብህ። እኛ ደግሞ እሷ ጋር ያለኝን ችግር በምፈታበት እፈታለሁ። አንተ ምንም የሚያስጨንቅ ነገር የለም። ከቻልክ አይከብድሞይ፣ በልብ ያለን ሰው መርሳት አይከብድሞይ፣ አይከብድሞይ። እስኪ አንቺኑ ልጠይቅሽ፣ ባንዲል ይቆርጣለው አይከብድምይ በልብ ያለን ሰው መርሳት አይከብድም።